አስደንጋጭና አነጋጋሪው የሆነው የዲኤንኤ ውጤት ወጥቷል ማለት ነው። እሱም ደግሞ በጣም በሚገርም ሁኔታ ባዩሽ እያስመሰለች ሜላት ያየችው ውጤት እንግዲህ በጣም በጣም በጣም የሚገርም ነገር ነው የዲኤንኤ ውጤት ከተካሄደ በኋላ ባዩሽ ከዶክተሩ ጋር ተነጋግራ ያደረገችው ከባድ ነገር እጅግ በጣም ይገርማል ማለት ነው። ወይዘሮ ሜላት ደግሞ የዲኤንኤውን ውጤት ዶክተሩ ሲሰጣት በዓይኗ እያየች ፍጥጥ ብላ ነው የቀረችው ማለት ነው። ያህና አባተ ሆስፒታል ሊወጡ አንድ ሁለት እያሉ ባለ ሰዓት አሴር ዛሬ የሃና ቤተሰቦቿን የምታውቅበት የዲኤንኤ የምርመራ ቀን ነው ብሎ ሲላቸው የሀና አባትም ደግሞ እዛ ምርመራ ክፍሉ ሲገቡ ወይዘሮ ባዩሽ ያደረገችው ነገርና ወይዘሮ ሜላት ውጤቱን ይዛ ደንግጣ፣ እሳቸውም በጣም ተገርመው ተክዘዋል ማለት ነው። ሀና ደግሞ ያየችውን ነገር እውነት ለመናገር በጣም ነው ማመን ያቃታት። ይህና አባት ደግሞ ልጃችን ሀናናት የምትሆነው ብሎ አምኖ ተኩራርቶ ነበርና ና መልካም እድል እያለ ልኳት። ወይዘሮ ባዮሽ ግን ያደረገችው ነገር እጅግ በጣም ልብ ሰባሪና ና አሳዛኝ ነገር ና አስደንጋጭ ነገር ተከስቷል ማለት ነው። የዲኤንኤውን ውጤት ከታየ በኋላ አሁንም ዳግም ሁለተኛ ቼክ እንደሚደረግ ና በቀጣይ ፓርት ላይ ቀጠሮ እንደተሰጠ ነው ከዶክተሩ የሰማ ነው ማለት ነው። ውዴቻና ለቤተሰቦች ና ሁል ጊዜ ይቅርታን እየጠየቀች የምትጓዝ ሴት ናት። ወይዘሮ ሜላትንም ምርመራ ክፍሉ ልታደርግ ስትል እትዬ እኔ ቤት እንዳልኮት? ደስ የማይለወትና ሰላም የማይሰጠወት ከሆነ ምርመራው ቢቀርን በጣም ደስ ይለኛል። አንቺ በጣም ጥሩ ሰውና መልካም ሰው ነሽ እንደ በፊታቸው ኑራችንን መቀጠል እንችላለን ብላ ፈርታ ነበርና፣ ፍርሃቷም ደግሞ እጅግ በጣም በሚገርም ሁኔታ የባዩሽ ቅንብር ሁሉንም ነገር ገደል እንዳስገባው ታይቷል ማለት ነው። ባዩሽ እንግዲህ እያስመሰለች ከእርግብ ጋር ወይዘሮ ሜላትን ለመብላትና ገንዘቧን ሙጥጥ አድርጋ ለመጠቀም የመጣችበት ትልቅ ተንኮል ነው። ወይዘሮ ሜላት ግን በቃ ሰው የሚላትን አትሰማም። አሁን በቃ የመጨረሻና የመጨረሻ ልጄ እርግብ ናት ብላ ተቀብላለች ማለት ነው። ምርመራውም እንዲደረግ የገፋፋው ምናሴ እና የምናሴ አባት የግድ የዲኤንኤው ምርመራ መጠናቀቅና መደረግ ያለበት ነገር ነው ብሎ ፋይሉን ስለዘጋ ሜላት ደግሞ ምንም ደስተኛ አይደለችም። በኋላ ላይ ግን ወይዘሮ ባዮሽ ፈርታለች ማለት ነው። ሜላት ማለት እጅግ በጣም ከባድ እና በልጆቿ የማትደራደር ቤተሰቧን አሳልፋ ለማንም የማትሰጥ እጅግ በጣም ጠንካራ እና ልጆቿንና ቤተሰቦቿን ወዳድ እንደሆነች ወይዘሮ ባዮሽ ተናግራለች እርግብ በባዩሽ ኃይል እንጂ ያለችው እጅግ በጣም ፈርታለች። እውነታው መቼም ይሁን መቼም የቀጣይ ፓርት የዲኤንኤ ምርመራው ላይ ታውቆ እንግዲህ ውጤቱ ሲመጣ የእርግብ መጨረሻ ምን እንደሆነ በጣም ነው የቸኮልኩት ማለት ነው። እርግብ አሁን ላይ ሀናን እያሰቃየቻት እና ሀና በምትገባበት በምትወጣበት ቦታ ላይ እየተከታተለቻት ትገኛለች። ወይዘሮ ባዩሽ ደግሞ የመጨረሻ ንግግር ለእርግብ ነግራታለች። አልጋው ተመችቶኛል ብለሽ ተደላለሽ ልትተኝ ሳይሆን የመጣሽበትን አላማና ቅድ ማሳካት መቻል አለብሽ እርግብ እንድትነቅ ይፈልጋለሁ። እኔ እኮ ሀናን እንድታሰቃያት ሳይሆን የሰጠሁሽን ስራ በአግባቡ ሰርተሽ እንድትወጭ ነው ብላ ትዕዛዝ አስተላልፋለኝ። ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል የኖላዊ ድራማ ትንሹንም ትልቁንም አጓጊና አስተማሪ ተወዳጅና ሁል ጊዜ ተለቆልን ብናየው በጉጉት ሳንሰለች የሚታይ ትልቅ ትምህርት የሚሰጥበት ድራማ ነው። ሁላችሁም እንግዲህ እኔንም ላይክ፣ ሰብስክራይብ እያደረጋችሁ በመልካምነት እና በቅንነት የኖላዊ ድራማ እንድትከታተሉትና እንድትማሩት ደግሞም ግብዣ ነው እና ሀና ደግሞ የዲኤንኤ ምርመራ ከእርግብ ጋር ተደርጓል ማለት ነው። ውጤቱ በሚገርም ሁኔታ እና እጅግ በጣም በሚያስደነግጥና መርዶ በሎት ትልቅ ዱብ እዳ ነው። እውነት ለመናገር ሀና የዲኤንኤ ኦ ምርመራ ተደርጎ በእርግጥ ቤተሰቦቿን ብታገኝ እጅግ በጣም ደስ ይላታል። ግን አባቷን ሆስፒታል ጠይቃ ስትመልስ ከአሴር ጋር እያወራች ነበርና፣ አሴር ይህ ምስጢር ልንገርህ፣ ለማንም እንዳትናገር። እኔ እኮ ቤተሰቦችን አገኘኋቸው የኔን ታሪክ የያዘች ልጅ እነሱ ቤት ሰተት ብላ መታለች። የኔን ታሪክ የያዘችው ደግሞ አባዬ ይዞት የነበረው መስቀልና ፎቶ ነበር። እሱን ደግሞ እንዴት ለምን መጣች የሚለው ጥያቄ ሆኖብኛል እና እኔ ቤተሰቦች እንደሆኑ መቶ ፐርሰንት አመኛለሁኝ እነሱ ግን ለጠቅላላ ማወቅ ከፈለግን ዲኤንኤ ማድረግ እንፈልጋለን ብለው ወስነዋል እና ምርመራው ነገ ነው እያለች ስትለው አሴር ደግሞ በጣም ተደነቀ። ሀና የደነገጠችበትን ነገር ለአሴር ስትነግረው፣ አሴር እኔ አባዬን ምንም ይሁን ምንም በማንም ቦታ ልቀይረውና በማንም ቦታ ልለውጠው አልችልም። ግን እሳ የሚገርም ነገር አሴር፣ እኔ ቤተሰቦቼ እነሱ ከሆኑ ከነሱ ጋር ልኖር ነው ወይስ ከአባቴ የሚለው ነገር በጣም አሳስቦኛል አለችው። አሴር ደግሞ ሀና፣ አትጨናነቂ፣ ያለው ነገር ይስተካከልና እርግጠኛ ያንቺ ቤተሰቦች ከሆኑ በኋላ ደግሞ የሚሆነውን ነገር እንመ እንመካከርበታለን ብሎ ተስፋ ሰጣት። ሀና የምርመራው ሰዓት እየደረሰ ባለ ሰዓት ሆስፒታል ሆነው አባቷ እዛው የሚታከምበት ቦታ ነበር እና የደም ወይም የዲኤንኤ ምርመራ የሚያደርጉት አባቷ ጋር ሄደችና አባዬ እኔ በጣም ጨንቆኛል፣ በጣም በቃ የሚያስፈራና የሚያጨናንቅ ነገር በህይወት እያየሁኝ ይመስለኛል። እባክን ጸልይልኝ፣ ብላ አባቷ ጉልበት ላይ ወደቀች። አባቷም ደግሞ የኔ ልጄ፣ ምን ሆነሽ ነው? ምን ተፈጥሮ ነው እንደዚህ በቃ ጨንቆኛል፣ ተረብሻለሁ እያልሽ እና ታዲያ የሆንሹ ምንድን ነው ሀን? ብለው እቅፍ አደረጓት። ሀና እንደተለመደው የሆነችውንና የተፈጠረውን ነገር ለአባቷ መናገር አልፈለገችም። አባቷ ደግሞ ከተኙበት ተነሱና፣ አሀ በቃ ልጄ እዚህ ሆስፒታል መቆየት የለብንም መውጣት አለብን። እኔ ሐኪም ቤት ተኝቼ አንቺ የምትከፍለው ገንዘብ አተሽ ነው ብለው ተጨነቁ። ማለት ነው አይደለም አባዬ፣ ብቻ ጸልየሌ ብላ አሁንም አባቷን እቅፍ አደረገችው። ሀና ከምናሴ ጋር ሐኪም ቤት ምርመራ ውስጥ ላይ እያወራች ባለ ሰዓት ይህች ኮናት የህይወት ታሪኬን የወሰደችው ይህች ኮናት ፎቶዬንና መስቀሌን ይዛ ከእኔ ጋር የደም ምርመራ የምትሰጠው ብላ ስትነግረው ምን አሴም ደግሞ አሴር እጅ ልውጋት እንዴ ምን ትመስላለች አንች እያለ አላት ሀናም ደግሞ ተቆጣኝና አሴር አንተ ኳ አታደርገውም አይባልም እንዴ ሌላ ችግር ልታመጣብኝ ነው እንዴ ቤተሰቦቿ ሲገሉኝ የለ እንዴ ብላ እሱን አስቆመችው እሷ መጣችና ወይ በቃ ባልሽ ነው ፎንቃሽ ፍቅረኛ ሻምራል ግን የሆነ አመዳም ነገር ነው ብላ አለቻት። ሀና ደግሞ ደግሞ ይሄንንም ልትወስጅብኝ ነው እንዴ አንች ከመውሰድ ውጭ የምታውቂው ነገር የለም ብላ አለቻት። አይ ለእኔ ይሄ የሚመጥን ሰው አይደለም፣ የሆነ አመዳም ነገር ነው በዛ ብሽ አይደለም አለቻት። አንዬ ማለት ነው እንግዲህ። ሀና እንደተለመደው ደግሞ ወደ እነ ወይዘሮ ሜላት ቤት ለስራ ሄዳ ገና ከመግባቷ ወይዘሮ ሜላት ደግሞ ወደ ውጭ ልትወጣ ነበር እና ገና መንጣትሽ ነው እንዴ? እስካሁን አርፍዴሽ ስራ ስራ መስራትሽን ረስተሽ ነው እንዴ? አይደለም ትዬ፣ መቼም ተኝታችሁ ታረፍዳላችሁ ብዬ የምሰራው ስለሌለ ከአባቴ ጋር ሆስፒታል ነበርኩኝ። እኔ ምን አገባኝ፣ ስራሽን በሰዓቱ ገብተሽ ስራሽን በሰዓቱ እንድትጨርሽ ፈልጋለሁ። ልጄ ደግሞ የምትፈልገውን ቁርስ ታውቂያለሽ አይደል አለቻት ለሰላምዬ ነው እንዴ ለእሷ ያሳስበውት እያለች ስትል፣ ማን አለች? ስለ ሰላም ለእርግብ ነው ያልኩሽ። እሽ እትዬ ብላ አለቻት በድጋሚ። ሀና ደግሞ እትዬ ይሄ የምርመራ ነገር ለርሶ ሰላም የማይሰጥ ከሆነ ምርመራው ይቅር ብላ አለች። አይ ምርመራው መደረግም አለበት። ምን ነው ለዘረፍ አልተመቸሽም እንዴ? የመጣሽበት ሲታወቅብሽ መፍራትሽ ነው እንዴ? ብላ አለቻት። በጣም ደነገጠች እና ሀና ወደ ክችን ቦታ ሄደች ወይዘሮ ሜላት ግን ልትረጋጊና መጨረሻውን ለማየት ትዕግስት ያስፈልግሻል ማለት ነው ሰላም ደግሞ ሀንዬ ምግብ እየሰራች ነበርና ወደ ክችን ቦታ ገብታ ሀንዬ እንዴት ነሽ አባትሽ ተሻላቸው ወይ ሳላያቸው ዛሬ ግን ከምርመራ ሰዓታችሁ በኋላ አባትሽን ሂጅ ጠይቃቸዋለሁ ብላ አለች ሀንዬ ደግሞ እንዴ ሰላምዬ፣ ይመሽብሻል። እኔ በዛው ምርመራውን ከጨረስኩ በኋላ ወደ አባዬ ሄጃ አድራለሁኝ እራት በጊዜ ሰርቼ ሄዳለሁ እያለች አለቻት። ችግር የለውም ብላ አለች ሰላምም፣ ሄዳ የሀናን አባት ጤንነታቸውን ጠይቃ እንደተሻላቸው አረጋገጠች ማለት ነው። እጅግ በጣም ደስ ይላል። እንግዲህ በስተመጨረሻም ደግሞ ወደ ሆስፒታሉ ከሄዱ በኋላ ከመሄዳቸው በፊት ወይዘሮ ሜላት እርግብን ወደ ቤተ ክርስቲያን እንሄድ ብላ ደጉላላት ነበር። በመጀመሪያ ወይዘሮ ሜላት ዛሬ የልጆቹ የዲኤንኤ ምርመራ ስላለ እንድትመጭ ብላ ስለቀጠረች አሰተት ብላ ስትመጣ የነ ምናሴ አባት በሩን ሲከፍትላት ደነገጠች። ሰላም አለችውና እየበረረች ወደ ቤቷ ተመለሰች። የሜላት ባለቤት ወይንም የሰላምና የምላሴ አባት እጅግ በጣም ነገሮችን በጥንቃቄ ነው የሚያደርገውና እሷም ደግሞ ኃይለኛና ከባድ ሰው መሆኑን ስታውቅ ተመልሳ ወደ ቤቷ ሳትሄድ መንገድ ላይ ሆና ለእርግብ ደውላ፣ እርግብ ደግሞ ወደ ሽንት ቤት ገብታ ከባዮች ጋር ነይቶሎ ዛሬ ላገኘሽ እፈልጋለሁ። እቤት እኮ ስመጣ አባትሽ መጥቶ በር ሲከፍትልኝ ተመለስኩ አለቻት። እንዴ አባቴ ማን ነው? ምንድን ነው? እያለች ግራ ተጋባች። እርግብ የመጣችበትን ዓላማና ቅድ ረስተዋለች ማለት ነው። እንዴት እንዳሳቀችኝ ከዛ በየትኛውም ቦታ ይሆን አባትሽ፣ በቃ አንድና አንድ የነሰላም አባት ነው ብላ ወሰነችባት ማለት ነው። ከዛ እንዴ፣ ማየ እንዴት አክስቴ፣ እንዴት ሊሆን ይችላል? እኔ በጣም እየፈራሁ ነው። እንደገና ደግሞ በጠዋት ነው የደወልሹ። እኔ በጠዋት እኮ መንጣት ስለማልፈልግ ነው። እርግብ፣ እንግዲህ ነቃ ማለት አለብሽ። ሃና ልታሳድጅ ሳይሆን እዛ ቤት የገባሁሽ የገባሽው የዲኤንኤ ውጤት እስከሚረጋገጥ ድረስ አንቺ ትዕግስተኛ፣ ጨዋ ጨዋልሽ መሆን አለብሽ። ስሚ ሜላት ማለት ምላሴ እያንዳንዱ የሚናገረውን ነገር ትቀበለዋለች። እንደ ባልና እንደ አባት ነው የምታየው እማዬ ይህንን አድርጊ እና በቀጣይ ፓርት እንግዲህ ሀንዬ የወይዘሮ ሜላት ልጅ ሆና የሀናና የሰላምና የምላሴ እህት ሆና የምናይበት ይሆናል ማለት ነው። ወይዘሮ ባዮሽ እና እርግብ ደግሞ እያንዳንዱ ውርደታቸው ወጥቶ የእጃቸውን ማግኘት መቻል አለባቸው ማለት ነው። ሀንዬ ደግሞ ምንም ይሁን ምንም አባቷን ፈጽሞ ፈጽሞ ቤተሰቦቿንም ብታገኝ አባቷን የምትተው ሰው አይደለችም። ዋጋና መስዋዕትነት ከፍሎ ላታል ማለት ነው። እንግዲህ ወይዘሮ ባዩሽ ላደረገችው ነገር ሜላት እውነቱን ያወቀች ጊዜ ባዩሽን አግታ እንደምታሰቃያት ግልጽ ነው ማለት ነው። ውድ የቻናል ቤተሰቦች እናንተም በቅንነት ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።